በለጋዊ ወጣትነት ዕድሜያቸው በ1969 የሚደግፉትን የፖለቲካ ስርዓት ለመታደግ የጠመንጃ ትግል እንዲቀላቀሉ ከአመታት በፊት ያደረጉት ጦርነት ያስከተለባቸው የአካል ጉዳት ዛሬም ድረስ ዋጋ እያስከፈላቸው መሆኑን ይናገራሉ። ጦርነት ለማንም የሚበጅ የለም። ጦርነት ተገባሁኝ፣ የደረሰብኝን ጉዳትና በጎኔ የነበረ የረገፈ ሰራዊት፣ ይሄ ነው ባለ መሬት ይፍጠረው። እኔም ተጎድቼ ተመትቼ